ይሻሉ። ማን ይገደላት? እኔ አላቀም። ዴቭ፣ ምንድነው? ዴቭ ምን ተፈጠረ? ባርኪ፣ ባርኪ፣ ልጁ ምን ሆነች? በጣም ተሰዝና ልጅ ልጁ ሞተች። ምን የሆነ የተሳሳተን

ምን ታይሰፍር ጫካ ውስጥ ምን ድረስ ብለን እየተከታተሉት ነሩት ኤላም ሊዲያ እንደሞተች ይናገራል። ዴቭም ይዘው የሚጨብጡ ያጣል። ሰውነቱ ሁሉ እየተንቀጠቀጠ ነበር። ሁሉም ያዝናሉ። በመሃል ዴቭ ሊሄድ በቃ እያለ ይዘውት ሁሉም ከበውት ዴቭ ተረጋጋ እያሉት ነበር። ባርኩቴ መጥቶ ምንድነው የተፈጠረው ይላል። ኤላም ባርኬ ሊዱ ስለው ሊዱ ምን ሆነች ይላል። በጣም ያሳዝናል ተፈላለ ቤዝም ቀጥ ቤዛም ሊዱ ሞተች ብላ ስትነግረው ሊዱ እንዴት ልትሞት ትችላለች? ምን እያላችው ነው? ብሎ ባርኮቴም ይደናገጥ። ኤላም አዎ ባርኬ፣ ፖሊሶች ደውለው የነበረ እናም የሊዱ ሊዱ ጫካ ውስጥ ሞታ እንደተገኘች ነው የነገሩን። ማን ነው እንደዚህ ያለው? የሆነ የተሳሳተ ነገርማ ይሆናል ብሎ ባርኮቴም ባርኮቴም፣ ኤላ ተነስ፣ ፖሊስ ጣቢያ እንሄዳለን ብለው ተነስቶ ሲሄድ የዝን አረጋጉት ይላል ባርኮቴ። ዳይመንድም ወይኔ ወይኔ ወይኔ እያለ ይመጣል። ንጉሱ ቁጭ አለበት፣ ምነው ምን ነው ምን ሆነሃል? ማን ነው የሚያሯሯጥ? ሲለው ልጅቷ ሞተች። ምን ብሎ ንጉሱም በድንጋጤ ብድጋለ፣ ማን ነው የገደላት? ማናት የሞተችው? ሊዲያ ሞተች። ዛሬ ታችኛው ጫካ ውስጥ ሞታ ተገኘች ይላል። የሆነ ሰፈሩ በሞላ በፖሊስ ተከቧል። እኛም ከዚህ ብንጠፋ ነው የሚሻለው ይላል ዳይመንድ። ማነው እንደዚህ ያደረጋት ይላል። ልጅቷ በጣም ቀልቃላ ናት። አሁን ወንድሟ በጣም ያዝናል ሲል ምን እንደሚያደርግ አላውቅም። በጣም ከባድ ነው ይላል ዳይመንድ እና ሄደን ነገራቸው ወይ ሲሎ ያመሀል እንደ ፖሊሶቹ ነግሯቸዋል። እነሱ ቤት ሄድን ማለት ፖሊሶቹን እሰሩን ማለት ነው ይላል ዳይመንድ። ወዲያውም ኤላ መጣ ይላሉ። ፊቱ ያወቀ ነገር ነው የሚመስለው ሲሉ ዳይመንድ እና ንጉሱ ወዲያውም በርኮቴ አጠባቸው ከደረሰ በኋላ ንቅ ያደርገዋል። ምንድን ነው ምንም ምናውቀው ነገር የለም። ምንድን ነው የምታንቀኝ ይላል። ዳይመንድም እኛ ምንም አናቅም ሲሉት፣ ኤላም አው እነሱ ምንም አያውቁም ከኛ ጋር እያፋለጉን ነበረ ይለው አለ ባርኬ። በቃ ነፍስ ይማር ይላል ዳይመንድም። ሊዱ ሞታለች ይላል ባርኬም። አይ እኛ አናውቅም፣ ግን ታችኛው ጫካ የሆነች ልጅ ተገላ ተገኝታለች የተብሎ እየተወራ ነው ሰፈሩ ሁሉ ይለዋል እና ሊዱ እንደሆነች በምን አወቅ ሲለው ኧረ ምንም አላወኩም ይላል ዳይመንድ። ተዚ ተናንተ ውጪ ማንም እንዳይ ሰማ ሲል ባርኬ ሰፈሩ እንዳለ ሰምቷል እኮ እንዳለ የሚያወራው ስለሷ ነው አትልፋ ይላል ዳይመንድም። ወዲያው እነሱ እንደሄዱ ዳይመንድ እኛም ከዚህ ሰፈር መጥፋት አለብን ይላል ወዲ ሲለው ሰው ወደማይበዛበት ነገር ውስጥ ከሚረጋጋ ድረስ አደይ ግን በጣም ታዝናለይ ስራ ይበዛባታልም ይላል ረባክህ ለቅሶ ልደርስ ነው ወይ ሲለው አዎ፣ ምንም ቢሆን እኮ አብረን እየፈለግን ነበር መድረስ አለብን፣ ይላል ንጉሡም አረ እባክህ አትቻጃል? ለቅሶ እንድረስ ብለን በራሳችን ሸቤን ሸቤ እንረዶ፣ ይላል ዳይመንድ። ደፍን በጣም አዝኖ እያለቀሰ ነበረ። እህቴ ሞታለች። ቆይ አሁን ለእናቴስ ምንድን ነው ምለው? ለአባቴስ ምንድን ነው ምለው? ትንሿ እህቴ ሞተች። ምን አድርጋቸው ነው እያለ ያልቀሳል። እና አዴይም ለምለም ባጠገቡ ቁጭ ብለው እያበረታቱት ነበረ። አይዞ እያሉት ነበር። አዴይም ምን እንደምልህ አላውቅም ዴቭ፣ በጣም ያሳዝናል፣ በጣም ነው ያዘንቆትኝ፣ ምን እንደምልህ አላውቅም ትላለች። ሊዱ ለምለምን ዙሪያን ቀኘት ታደርግና ናኦሜት ሄደ ትላለች። ቤዛም እኔ እንጃ፣ ወደ ውጭ ወጣ መሰለኝ፣ ለቅሶ ምናምን አይመቸውም ትላለች። ናሁን ሲጨንቀው ወጣ ስትል ፍቅርም በእኔ አታዛቢ እኔ ምንም አላቅም ትላለች። እኔም ምንም አላቅም ምንድን ነው የምትይው ትላለች ቤዛም። ሁለቱ መጨቃጨቅ ይጀምራሉ። ለምለምም ቆይ እናንተ ሰዎች ማነው አያችሁ ሰማችሁ ያላችሁ ያማችኋል ወይ ትላለች። ፍቅርናት የምትቀባጥረው ቆይ ምንድን ነው የምትይው ትላለች ቤዛም። አንቺ አይደለሽም እዚህ ቤት ያመጣሺው፣ በቃ አፍሽን ዝጊ ትላለች። ፍቅርም በቃ አለች ለምለም ሞተች እንጂ ታመመች አልተባላችሁም፣ ትንሽ እንኳን የሰው አታዝኑም፣ እዚህ ትጨቃጨቃላችሁ፣ ድሮም እናንተ አትረቡም ትላለ ለምለም። ማዘኔን ለማሳየት ማልቀስ አለብኝ ወይ ትላለ ፍቅር። ቤዛም አንች ሊሊ የምትባይ ግን አላበዛሹም ትላለ ናኦምም። ክፍሎን ገብቶ ከፍቶ ሲገባ ሊዲያ ከውስጥ ነበረች። ኬኳ ብሎ ገባ። ወንድምሽ እህቴ ሞተች ብሎ እያበደልሽ ነው ይላታል። ምን ገድልኳት? ብለህ ብለ ነገርካቸው ትላለች ሊዲያ። ኧረ እኔ ምንም ስለ አንቺ ትንፍሽ አላልኩም ይመስለኛል፣ ሌላ ሬስ አግኝተው ፖሊሶቹ በተሳሳተ መረጃ ነው የነገሯቸው ይላል። ሊዲያም ሌዲያ ቆይ አንተ ምን አይነት አውሬ ነህ? ስራ ሰራሽ አለሁ በአጭር ጊዜ ትለወጫለሽ ብለህ እዚህ ቤት አምጥተህ ትቆልፍብኛለህ ትላለች። አሁንም ቢሆን የፈለግሽው ነገር ማሳካት ትችያለሽ። አረቡ ሰውዬ ነገ ይመጣል እናሱ ስለመምጣት እኔ ምን አገባኝ እንትላለ ልጅ ያገባሻል፣ እንጂ ሶስት ቀን ሙሉ ሳታሰራኝ እያልሻል ነበረም እንዴ? ነገ ስትፈልጊ ሆቴል ስትፈልጊ ቤቱ ሄደሽ እንደፈለግሽ መሆን ትችያለሽ። ከዛ በኋላ ነጻነሽ ሲላት ምንድን ነው ከአንተ ጋር ምስማማው ትላለች። ከሰውየው ጋራ ግንኙነት ካረግሽ በኋላ ሚስጥር ጠባቂ እንደሆንሽ ሳላውቅ የተማ አባሻት ጅም ይላል። እኔ ከማንም ጋር ምንም ነገር ማድረግ አልፈልግም። እኔ እንደዚህ አይነት ሴት አይደለም፣ ናዋል ከዚህ ያስወጣኝ ትላለ። ሊዲ ፈልገሽ ከመጣሽ በኋላ ወደኋላ መሸሽ የለም ወደፊት እንጂ፣ ለኔም ላንችም የሚጠቅመንን መስራት ነው ያለብን። አይ ካልሽ ደግሞ ገልሻለሁ ይላታል። ምን አድርጊ ነው የምትለኝ? ቆይ እኔ ምን አደረግኩ? ይህን ሁሉ ነገር እንድታረጊያ ፍቅር ናት አይደል ያዘዘች ትለዋል። ፍቅር ላንች ሳይሆን ለአደይ ነበረ ያደረገችው ግን አንቺን በቀላሉ ማሳመን ቀላል ነበር ለዛ ነው። እባክናወል ተወኝ። እዚህ ድረስ መተሽ ወደ ኋላ ማለት የለም እኔ ለማንም አልናገርም። እባክ አስወጣኝ። እህት የለህም ወይ? ስትለው ነበር። ቆይ አንተ እኔ ምን አይነት ሴት መስይህ ነው? እንደዚህ አይነት ስራ አልሰራም ነው እኮ የምልህ፣ እንደዚህ ያሰብከኝ? ስትለው ለምን? እሺ ካልሽ በኋላ አሳብሽን ትቀይር ያለሽ አራዳ አይደለሽም ወይ? ይላታል። ፈልገሽ እና ፈቅደሽ እዚህ ቤት ከገባሽ በኋላ አልፈልግም ማለት አይቻልም። አንቺ ስለሆንች ነው እንደዚህ እያደረኩ ያለሁት። አልፈልግም ናኦል፣ ከዚህ አስወጣኝ ትላለች። ወይ አንተ ምን አይነት ሴት እንደሆንኩ ነው የምታስበው? ስትለው ስራው ስለዘገየብሽ ይቅርታ። ይሄን ቆንጆ በርሽ፣ ነገ ብርሽን ሰብስበሽ ትሄጃለሽ ይላታል። ናኦል፣ እኔ ምንም አይነት ብር አልፈልግም፣ ከዚህ አስወጣኝ፣ ህይወቴን አታበላሸው ትላለች። ብር አለመፈለግሽ በጣም ጥሩ። በቃ ለእኔ ጠቅለሽ ትሰጭኛለች ማለት ነው። ትመለሻለሽ ሊዲያ ግን ደግሞ ከተመለስ ትንፈሽ የለም። ልዲያን ደግሞ ከኒጋ ታመቻቻታ አዴን ከኒጋ ታመቻቻለች ሲላት እንደዚህ አይነት ነገር ውስጥ እኔ አልገባም፣ እዛው ከፍቅር ጋር እንደጀመርክ ጨርስ ትላለች። ብቻ ከዚህ ሉጣ እንጂ የማረገውን አሳይሃለሁ ስትለው ምልታረጊ ሲል ድጋሚ አይኔን አታየውም። ወደ ቤተሰቦች ይሄዳል። አንቺ ለቤተሰቦችሽ ሞተሻል፣ ለናትሽም ለአባትሽም፣ ለዴቭም ይቀብሩሽና ትዛት ያቸውም ይላታል። እኔ እንደሞትኩ ተቀበለ ስትለው በጣም እድለኛ ነሽ። ወንድምሽ በጣም ነው የሚወድሽ። ይችላል ዋጋ አለው እህቱ ሞታለች ሲለው መቼም ሞትኩ ና ሞታለች ብለ እንደዚህ አታድርግ ትለ ለቀቀኝና ወንድሜ ጋር ልሄድ ስትል ስራውን ሳሰሪ ከዚህ ቤት ፈቅቅ ቃቴም ገባሽልና እጇን ይጨመድዳታል። እያሳመምከኝ ነው ምን አይነት ሴት መስየኑ አንተ ግን ትላለች። አሁንም ደጋ ሊዲያም አዴ ዲቭ አልሞትኩም ድረሱልኝ ትላለች። አርፈሽ ተቀመጭ ይሄን ቪልቪስችን አበላሽች ሰርጀሽ ከመሳሪያች በፊት አርፈሽ ብትቀመጭ ይሻልሻል፣ ይላል ኤላና ባርኮቴም ካዩ በኋላ ሌላ መረጃ የላችሁም ወይ ሲለው ለዛሬው ይሄንን ብቻ ነው ያው መውቀው፣ ይላል ዶክተሩ። ከዚች ልጅ ውጭ የሰማችሁት ነገር ካለ ሲለው ለዶክተሩ ባርኬቴ፣ እኔ ምንም ነገር አልሰማሁም፣ ከይችን ልጅ ነው ዛሬ ያመጧት ይለዋል። ባርኮቴ እና ኤላም በረጅሙ ተነፍሳሉ። ዶክተሩም ይቅርታ እኔ ሌላ ሰርጀሪ አለብኝ ሲለው እሽ እናመሰግናለን ብለው ይለያያሉ። ኤላም ተመስኪና ቸኮላችሁ ይላል። ባርኬ እኔ ምን ላድርግ። ባርኬ ስልክ እያወራው ዴቭ ፊት ለፊት ቆሞ ምንማ ያለ የታለይ ሲለኝ ምን ማለት ነበረብኝ? እኔም በሰአቱ ዞሮቢ ነበር ይላል። እሱማ ልክ ነህ ይላል። ወዲያው ስልካ ሲደውል ዴቭ አያነሳም ስልካ አያነሱም እኮ ሲለው ሊሊ ማታነሳም። እስቲ ለቤዛ ደውል ይላል ኤላ። እሷን ማታነሳም ስለው ኤላ እንዴ፣ እነዚህ ልጆች ለቅሶ ተቀምጠው ይሆን እንዴ ይላል። እንዴ ኤላ እንዴት ይሆናል ይላል። ባርኮቴም እንኳን ደና መጣህ አንተ ብቻ ዴቭ ለብቻው አይችለውም ነበር ይላል። እኔም እኮ አንታ ለብዬ ነው ዝም ያልኩት ይላል። ባርኮቴም ደግሞ በቃ አንተ ስለመጣ እኔም ወደ ሻውሉ ሰድ ይለዋል። እሺ በቃ ዴቭም ግን ማን ነው እንደዚህ ያደረገው ይላል። ምን አውቄ ትላለች አደይም። ወዲያው ሊድያ ማን የገደላት ተዲ፣ ማን የገደላት ብሎ ሲጮህ ሁለቱም እንደነገጡ አደይና ለምለም። ለምለምም ዴቭ እባ ከተረጋጋ ስትለው እንዴት ነው የምረጋጋው እህቴናት እኮ የሞተች ብሎ ጮሆ ተነሳ። እኛም እኮ ዴቭ ታንተ እኩል ነው ያወቅ ነው ያንን ውሻ ገባበት ገብቼ ገለዋለሁ ብሎ ሊሄድ ሲል ባካቴ ተረጋጋ እያሉ አደና ለምለም እየያዙት ሳለ ባርኬ ይመጣል። ነው ዴቭ ይለዋል። ያንን ውሻ ሊገለው ነው ገባበት ገብቼ ይላል። ባርኮትም ማንን ነው የምትገለው ሲለው እህቴን የገደላትን ይላል። አንተ ምንም ነገር እንዳትለኝ ተረጋጋ። የተገደለችው ልጅ ሊዱ አይደለችም። እኔና የለ ሄደን አይተን መጣን። ስደውል ስልካችሁም አይሰራ ባርኬ አውቃ አይደለም ማደል ሲለው፣ እንዴ አላመንከን፣ ሆስፒታል ሄደ ማየት ትችላለህ። ተረጋጋ ብለው ተረጋጋ ወንድሜ ይላል። ባርኪም ሊዲያ አልሞተችም፣ ሌላ ሴት ናት ብሎ እንቀደ ተመስኬን ብሎ ተቃቀፉ። ፍቅርም ትመጣና ግን እናንተ ምንድነው የሚያስተቃቅፋችሁ? ለቅሶ ነው ወይስ ደስ ታያዛችሁ? ትላለች። ባርኬ ከያደነ ወይ ሁሉም የሚፈጠረው ስትል፣ ለምለም ሊዲያ አይደለችም የሞተችው፣ ሌላ ሴት ናት ትላለች። አዎ፣ ሊዱ አልሞተችም፣ በህይወት አለች። እንኳን ደስ ያለች ፍቅር ትላለች። አደይም ዴፍ፣ ስለ አንተ ደስ አለኝ። እናንተ ግን እንዳይ፣ ወደ ስራ እዚህ ሶፋ ላይ ተጎልታችሁ ስራውን ማን ይስራላችሁ አለች። ፍቅርም ባርኬም፣ ፍቅር ባክሽ ዝምበይ በይ፣ ማጽናናት ካልቻልሽ ዝም በሽ ተቀመጪ። ሊሊ ደግሞ ሂጂ ከዚህ ሊኤላ የጠበቀች ነው አላት። ቃ ባርጌ፣ ተረጋጋ፣ ክፍል ግባና ትንሽ ረፍ ሲለው፣ መተኛት አልፈልግም፣ ቢያንስ ትንሽ ልቤ ተረጋግቶልኛል፣ ሊዱን መፈለግ አለብኝ ይላል። ዴቭም የት ሄደ ልትፈልጋት ነው ወይስ እኔን ማላቀው? እናንተ ደርሳችሁበት ፍንጫ አለው ሲለ፣ ባርኬ ዳይመንድ ናውመን ተጠራጥሮት ነበር ይላል። ናኦል ከዚህ ቤት እኔ እንዴልኳ አይደለማ እየወጣው ሲለው፣ አይ ባርኬ ቤቱ ተቃጥሎበት እዚህ እየኖረ ነበር ይላል። ዳይመንድ እና ንጉሱ አይደሉም ናኦርድ ግን እኔንጃ ልቤ ተጠራጥሮታል ይላል። ባርኩም ፍቅር ናው እንደዚህ አይነት ስራ የሚሰራ ሰው አይደለም ዴቭ ትላለች። ወዲያው ዞር ብሎ ፍቅር አንቺ እጅሽ ካለበት ግን ብሎ እኔ እንደዚህ አይነት ነገር እንዴት አደርጋለሁ ልታምነኝ ትችላለ? ባርኬ ናው ምን ደሞ በፍቅር ላይ ይጮህባታል፣ እገልሻለሁ እያለ ባርኮቴም ተረጋጋ ዴቭ ብሎ ወዲያውም ፍቅርን አንቺ እጅሽ ካለበት እኔ ወንድምሽን ቢሆን ግን እገልሻለሁ ይላታል። በማየ በማየ ምን እልሃለሁ እኔ ምንም አውቀው ነገር የለም ትላለች። ኤቭም ንገርኝ እንጂ ሲለ እማየት ሞት ትላለች። ባርኬም እንደዚህ አይነት ማላል አልፈልግም ይላል። እባክሽ ፍቅር ጓደኛሽን ተከታታይና ሊዱሱ ጋር እንደሆነች አጣሪልኝ ለሊዲያ ይህን ነገር እንኳን አርግላት ይላታል። በቃ ዲፍ ናኩች በል ይለዋል። አሁን ተረጋጋ ሆይ ሲለው ባርኬ አይ ባርኬ ያኔ ፍቅር ስጠፋ ልክ እንደ ሆንከው ነገር እኔ አሁን የሚሰማኝ ይላል ቁጭ ብዬ ሳስብ የሆነች ነገር እየሆነች የመሰለኝ በጣም ስጨነቅ ነበረ። ተረጋጋ ዴፍ ሊዱ ትገኛለች ሲለው እራውንም አትንሽ ትንሽ ተረጋግቻለሁ፣ አደራ የተቀበልኳትን ልጅ። ቤዛም በክፍል ውስጥ ቁጭ ብላ ወይኔ ቤዛ፣ ምን ውስጥ ነው የገባሹ? ሁላችንም እኮ ማለቃችን ነው። ቀስ በቀስ ኤላም በርኮት የሚቀርብኝና ልሄድ ከዚህ ትላለች። ወዲያውን ፍቅር ገባችባት። አንቺ ነሽ እንዴ ትላታለች ፍቅርን፣ አዎ ቆሌን ጎፈፍሽኝ እኮ ለእንኳን ቆሌሽ ለምን ቆላሽ አይገፋም? ምን አገባኝ ትላለች ፍቅርም ፍቅርም ደንባራ፣ አሁን ልዱ የት እንዳለች የምታውቂ ከሆነ ንገሪ ስትላት፣ አልሰማሽም እንዴ ልዱ እኮ ሞታለች። ገደላት ስትል፣ ማን የገደላት ደግሞ ትላለ ፍቅር። እኔ ምን አውቂያለሁ። አታስቢው፣ አወራሽ እኮ ይሄውልሽ፣ ላስታውስሽ ገደላት አልሽ፣ ማን የገደላት ትላለ ፍቅር። ናውል ነው የገደላት ትላለች እሱንማ የአንቺ ጓደኛ እኮ ነው ስትላት፣ ሁል ጊዜ ተናውን ጋር ስትዋሩ አይቻቸዋለሁ። አትዋሺ ነገሪኝ ትላለች ፍቅር። ባርኮቴም ወዲያው ይገባል ፍቅር አንቺ እዚህ ምን ትሰሪያለሽ ሲላት፣ ይዘና ናኡን ስላላቸው ግንኙነት እያጣራሁ ነበር ትላለች። ግንኙነት ቤዛ ደግሞ ተናውን ጋር ምን አገናኛ ስላት፣ የማታገኘው ሰው አለ ወይ ፍቅር ትላለች። ወንድሜ ያቅም ብለሽ ነው አይደለም፣ ሌላ ጋየሽ እያደረሽ አይደለም ወይ የምትመጪው ስትላት፣ ልክሽን አውቂ ፍቅር የጅና አዴ ላይ ተለፋደጅባት ትላለች። እኔ ቤዛ የሰው ሰው አፍቅሬ አይደለም የምኖረው አንቺ ማንም የሰው ሰው ያፈቀረው ትላለች ፍቅርም። ሁለቱም መጨቃጨቅ ይጀምራሉ። ባርኮቴም ፍቅር ቤዛ ይላል። ውዷ በለቤትን ስትናገራት አታያትም እንዴ እህት፣ ስነ ስርዓት የላትም ትላለች። አላቅሽም እንዴ በፊት የማንም ሳቃ የለመሻል ነበር የምትኖሪው አሁን ወንድሜ ሰው ስላደረገሽ ነው ስትል ባርኮቴም የም ዝጊል እና በጥፊ መታታል። ባርኮት በጥፊን እንትላለች። ፍቅር የዛም ይቅርታ ባርክዬ፣ እህትን እንደዚህ መናገር አልነበረብኝም ትላለች። የምትናገረችው ቃላቶች በጣም አይለኛ ነው። በጣም ይቅርታ ሁለተኛ ለመድም ስትለው፣ አንቺ ደግሞ ምን አደረግ እባክሽ፣ እንዳትቀየሚያት ይላል። ያው ፍቅር ባህሪዋ ወጣ ያስላለ ነው። በእሷስም ደግሞ ይቅርታ ልጠይቅሽ ፈልጋለ። አዎ ልክ ነህ ትላለች ቤዛም ግን ስራ እንዴት ነው? ጥሩ ነው ትለዋለች። ጥሩ ነው የዚህ ቤት ነገር እያስቸገረኝ። ፍቅርም አደይ አደይ እያለች ወደ ክችን ትገባለች። አደይ ምግብ እየሰራች ነበረ። ምንድን ነው ጆሮሽ አይሰማም ስትላት፣ አቤት ፍቅር ትላታለች። ምን ልታዘዝ ትላለች። አደይም ምግቡን ለዴቭ ሰራሽታ ስትላት፣ አዎ አዘጋጅቻለሁ። ምግቡን መኝታ ቤት አንጭልኝ ብሎኛል ትላታለች። መኝታ ቤቱ ድረስ ዴቭ አምጪልኝ አለች ትላለች። አደይም አዎ ምን ነው ስትላት አይ ምንም ገርሞኝ ነው ትላለች። እንደ ብሄድ ብላ ተመልሳ መታ ይህው ልሽ እደብም ሆነ ባርኮት ያጠገብ እንዳትደርሺ ቅድም ታቅፈሽ ዝም ያልኩሽ ሀዘን ላይ ነው ብዬ ነው። ሌላስ ከማን አጠገብ ከማን ጋ ላውራ? እስቲ ንገሪኝ አለቻት። አደይም ሌላ ተጨማሪ ሲኖር ይነገርሻል፣ አርፈሽ ተቀመጪ ትላታለች። አንቺ ስላልሽኝ ዝምብ የምቀመጥ አይደለሁም ትላለች። አደ ማን ያጠገበሽ እስቲ አንቺን ትላለች። አሁንም ፍቅር ይችልልናት አይደለ ቆይን ያሳይሻለሁ። ፍቅር አይደለሁም ትላለች። ፍቅር ማናት አለቻ። አደ እዚህ እዚ ቆመሽ ከኔ ተምትጨቃጨቂ ልዱን ብትፈልግ ያስኖረው ቁም ነገር ታገኝ ነበር። አንቺ ግን የምትረቢ አይደለሽም ትላታለች። ስለ መልካምነት ምንም አታስተምርኝም ስትላት፣ ዛሬ ያለሽበትን አትመኝ ነገ በልዱ ቦታ አንቺ ትሆኛለሽ አለች። አደ ሞትኩ ማለት ነው። ወንድሜ እንደሞትኩ አወቀ ማለት ነው። እሱ እኮ እንደሞትኩ ከቆጠረኝ ከዚህ ቤት ማንም አያስወጣኝ። ወይኔ ልጁ ትላለች። ወዲያው ናኡም መጥቶ ኬኳ እንዴት ነሽ ይላታል። ሊስማሲል ዲስማ ሲል ትገፈትረዋለች ሊዲያ ብሬት ትገፊ ነበር እንዴ ሀይለኛ ነሽ ይላታል። ምግብ አምጥቼልሻለሁ ለማንኛውም ብሄ ታጎርስሽ ወይስ ትጎርሻለሽ? አንተው እንዳጨማለከው አጨማልቀው እንጂ እኔ ይሄንን ምግብ አልበላም፣ ስትለው የት ነው ሳጨማለቅ ያየሽኝ? ይላል ባንቺ ብሶ ተጨማለቅ ያለሽ ፊትሽ ላይ እንዳልደፋው ሲላት፣ አሰጣይና በቃ ከዚህ ቤት አልፈልግም ትላለች። ለመጮ ስትሞክር አፏን ያፍናታል። በዚሁ ተቀጠልች ትሞች አለሽ ብሎ በግድያ ጎርሳት ነበረ። እኔ አሳዝነሽኝ እንጂ አሳልፍ የሌለ ሰው ነው የምሰጥሽ። እዛ እንደዚህ መልስ መመለስ የለም። እንዴት ነው ይናቅሽኝ? ብሎ በጥፊ ይመታታል። ሊልና የለም ቁጭ ብለው ታውቂያለሽ፣ ግን ጣልጣል አድርገሽኛል ሲላት የምን ጣልጣል ነው ትላል አንተ እኮ ሕይወቴን ደስተኛ የምታደረግ ብቸኛ ሰው ነው ትላል ሌሌም እኮ ደስተኛ የሚሆነው በአንቺ ብቻ ነው እኔ ፈጣሪን አመሰግነዋለሁ ይላል። ኤላም ሌሌ ተናውም ጋር የተቀራረባችሁ እንደሆነ ቤዛ ነገረችኝ፣ ከሱ ልጅ ጋር ባትቀራረቡ ደስ ይለኛል ይላታል። እረ ልጁን በስርዓቱ እንኳን አውርቼው አላውቅም እሷ ያማታል እንዴ እንደዚህ ብላ የምትነግርህ ትላለች። ሲጀመር እኮ እሷው ናት ስራ ታልሰራችሁ ብላ የምታስቸግረን። የምን ስራ ሲላት ልዱን ከመጥፋቷ በፊት አደይና ሊዱን ስራ ካላስገቧችሁ እያለ ሲያስቸግራችሁ ነበር ትላዋል። አደይ በሀሳቧ አልተስማማችም። ሊዲያ ግን ተስማማችና ስራው ምንድን ነው፣ ስለ ስራው ንገረኝ ስትለው ፍቅረ ምግቡን ይዛ ገብታ ቁጭ ስትል አጠገቡ አደይን ይቆንጆ ይላል ዴቭ። ፍቅር አደይ አይደለሁም ፍቅር ነኝ ስትለው ሂጂ ውጪልኝ ይላታል። ባርኮቴ እና ቤዛን ቁጭ ብለው ባለፈው ኤላን አስክረሽ ምናምን የተባለ ነበር አንች ነሽ እውነቱ ማንኛውን ነው ይላል። የፍም ከአደይ ክፍል ይገባና በጣም ስለደበረኝ ለዛሬ ሲጋልደር ይላታል። አልጋው እኳ ይሻልህ ነበር ስትለው እንቅልፍ አልወስዳለኝ ይላታል። በዛው እንቅልፍ ይጥላቸዋል። እዛው ቁጭ ያለችበት እሱም ጋደም እንዳለ ባርኮቴም ም ያያቸው ናውድ ቀሚስ ይዞ ሲመጣ ዳይመንድ እና ንጉሱ እየተከተሉት ነበር።